አብረሽ በሮታ በጎች በደንብ አድርጎ ነው ሚጫወትባቸው ተባለ። እንዲህ ያልሰማንም ነበር ስላሰማችሁን ደግሞ ከልብ እናመሰግናለን። ለኮመተም እጃችሁ እጃችሁ ይባረክ፣ ለተናገረም አፋችሁ አፋችሁ ይባረክ። ሌላ ምንላለው ብላችሁ ነው ማለት ነው። አብረሽ ማለት ምን ምን ምንም ያርግ እንወደዋለን፣ ነገም ዛሬም ማለት ነው። አብረሽና ሮታ ሁለታቸውንም በጣም ነው የምንወዳቸው ማለት ነው እና በመካከላቸው ምንም ነገር የለም ማለት ነው። እንዴ እኛ ምን አረገን? አብርሽ ምንም ነገር አላረገንም። በፍቅር ነው የሚወደን። እንደውም በፍቅር ነው የሚያከብረን አብርሽ ማለት ነው። እና አይተነዋል ማለት ነው። የላያችሁት እናንተ ተጨነቁ ማለት ነው። ቀንና ማታ ስለ አብርሽ የምታወሩት ስለ አብርሽ እንደዚህ ነው እሱ ያ ነው የምትሉት ማለት እኔ እንጃ። አብረሽን ስላላያችሁ ነው ማለት ነው። አብረሽ ማለት ለሁሉም ሰው ክብር ያለው ነው እንደእናንተ አይደለም። እናም ደግሞ በሚስቱ ደግሞ አይደራደርም። አንድ ነገር ሳነግራችሁ እንዳላልፍ ማለት ነው። በዚሁ አጋጣሚ ያፈቀራችሁት ካላችሁ ማለት ነው፣ በቃ አብረሽ አላያችሁም እንዴ? ተንበርክኩ ከአንዱ ሁለቴ፣ ከሁለትም ሶስቴ፣ ከአራትም አራት ጊዜ ለሩታዬ ቀለበት አድርጎላታል ማለት ነው። አብቁ ማለት ነው። እና እኛ እኮ አውቀነዋል ማለት ነው፣ ነገሩ ማለት ነው። አንዳንዳችሁ እንግዲህ በአብረሽ ፍቅር ልብን እርር እያላችሁ ደግሞ አሁን የሩታ በጎች ምናምን እያላችሁ እኛን ደግሞ አትወቀሱ ማለት ነው። አብረሽ ሂደዋል። አብረሽ የኛ ነው፣ የእናንተ አይደለም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በእያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ካያችሁት ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰቡ ነው እንግዲህ ውድ ቤተሰቦቼ ማለት ነው አንዳንዶች የአብረሻ አፍቃሪ ማለት ነው፣ እንግዲህ ፍቅሩ ስላልተቀበላቸው ለምነውት ለምናውት ለምናውት እምቢ ብሎ ሩታዬ ነው፣ ከሩታዬ ሌላ ማንንም ማየት አልችልም መመኘትም አልችልም፣ የመጨረሻይም የመጀመሪያይም ሩታዬ ናት፣ ሕይወቴ ከሩታ ነው የሚያምረው ስላላቸው ማለት ነው ተቃጥለው ማለት ነው እንግዲህ እኛን የሩታን በጎች አብረሽ እየተጫወተባቸው ነው። ምን ችግር አለ? እናንተ አላችሁ አይደል እንዴ ባሊና ሚስት ላይ አይታችሁ የምታደንቁት የምትሳደጓላችሁ ለኛ ምንም ይበለን ችግር የለውም። አብርሽ ምንም ቢቀጠቅጠን ራሱ አብርሽ ወንድማችን ነው አንቀየመውም። ሲቀጥልም ደግሞ አብርሽ ጨዋ ልጅ ነው፣ የጨዋ ልጅ ነው፣ የጋሽ ልጅ ነው። ጋሽ ኔ ያሳደጉት ጥሩ አባት፣ ጥሩ እናት፣ ጥሩ ቤተሰብ ያሳደጉት ልጅ ነው። አብርሽ ደግሞ ምንም ነገር አይልም ማለት ነው፣ ምንኛውም ነገር አይናገርም። ለሩታ ኦዴንሶች ለሩታዬ እህቶች ማለት ነው። በፍቅር ነው ያከብራቸው። እውነቴን ነው የምላችሁ፣ እኔ ስላየሁት እኮ ነው። እናንተ እዚህ ጋር አብርሽን በቪዲዮ ስላያችሁት አይደለም? እና እኛ ደግሞ በአካል አይተነዋል፣ ለሩታዬ ምን አክል ፍቅር እንዳለው፣ ምን አክል ውዴታ እንዳለው ማለት ነው። በፍቅር እንደሚወዳት፣ በፍቅር እንደሚንከባከባት ማለት ነው። እንግዲህ ያው አብርሽን የመሰለ ልጅ ስላመለጣችሁ ምንም ማድረገው አትችሉም ማለት ነው። መልካም መቃጠል! ብያለሁ ለማንኛውም ማለት ነው። እንግዲህ የጭንቅላታችሁ ውሃ እንዳጨርሱ አብርሽን አፈቅሬ አግኝቻለሁ የተለያየ ነገር እያራቸው እንግዲህ አብርሽና ሩታት ላይ አይተንም ብናደምቅ እሷን ብንዘቀዝቅ አብርሽን ከፍ ብናረግ ብትሉም እሱ ከሆነ በሩታ አይደራደርም እሷን በአብርሽ አትደራደርም ማለት ነው እንግዲህ ተጣምረዋል ሰብር ስጣችሁ ማለት ነው። ሌላ ምን እላችኋለሁ? በምን ላጽናናችሁ? በምን ላጽናናችሁ? ነገር የለኝም። ቢኖረኝማ ማለት ነው። ብደርስባችሁ፣ ላናታችሁ ቅቤ በቀባዎች ሰው እና አረፍ ባላችሁ ማለት ነው። እና የራሳችሁ ጨጓራ አላቶ እንጂ ለእኛ አብርሽ ምንም አይነት ነገር፣ መጥፎ ቃላት አይናገረንም ማለት ነው። የተከበረ ልጅ ነው፣ ጨዋ ልጅ ነው ማለት ነው። የዋህ ጀግና፣ አንበሳ እና ምርጥ ሴት ደግሞ ከጀርባው ያለችው ከፊት ለፊቱ ያለችው መቼም ማይደራደርባት በሩትዬ ማለት ነው። እና ሩትዬ የመሰለች ቅመም ደግሞ ደብቆ ሰቶታል ማለት ነው። አንዳንዴ ታውቃላችሁ፣ እውነቴ ነው። ሙላቸው አብርሽ ቤተሰብ በጣም መርቆታል። እኔ እንጃ ጋሽዬ፣ ወይም እናቱ የሆነ ነገር ምርቃት ደርሶታል ማለት ነው። ምክንያቱም እቺ የመሰለች እልልት ሚስት፣ ቆንጆ ሚስት ባለፈ መን ሲል ሰማችሁ፣ ከቁመና ቁመና፣ ከመልክ መልክ፣ ከጸጉር ጸጉር፣ ከሁሉም ነገር አንደኛ ሲል አልሰማችሁትም። እና በእሷ ላይ እኔ እንጃ። አንድም ደግሞ እኔ እንደሚመስለኝ አብርሽ በውስጡ የዋህ ነው። ክፋትነት የለውም። ክፋት ስለሌለው ነው በቃ ለሁሉም ሰው በአንድ አይነት ስለመያይ ነው። እችን የመሰለች ቆንጆ ደብቆ ደባብቆ ለማታ ጀባ ያለው ማለት ነው ላብርሽዬ። ምን ይመስላችኋል? አታስቡም? እኔ እንደዛ ነው ብዬ ማስበው ማለት ነው። እና አብረሽ እና ሮታ መቼም አይለያዩም። ለኛ ደግሞ ችግር የለውም ይበለን። እንደ ወንድማችሁ አይሰድባችሁም። ወንድም ካልሰደበ ከወንድም ጋር ትሳደባላችሁ፣ ትጣላላችሁ እና ምንም ችግር የለውም። አብረሽ ለኛ ወንድማችን፣ የፈለገም ነገር ቢሆን ይሄን አክል ለምሳሌ ነው የምላቸው። ግን አብረሽ ሚዲያ ላይ ሲታወቅ ሚዲያ ላይ ወጥቶ አንድ ቀን ሲሳደብ አየሁት ያለ ሰው ወይም ደግሞ ለሰው መጥፎ ቃላት ይሰጣል ያለ ሰው በጣም የመጨረሻ ውሸታም ሰው ነው ማለት ነው። ምክንያቱም አብራሽ ከአንደበት አይደለም ከአፉ እንኳን መጥፎ ቃላት አይናገርም። በራሱ በስሙ እንኳን ብዙ ነገር ሲደረግበት እንኳን ሲሰደብ እንኳን ሲቀጠቀጥ እንኳን አንድ ቀን ለሰው ልጅ ወጥቶ መልስ አይሰጥም ማለት ነው፣ ምላሽ አይሰጥም ማለት ነው። እና የሩታ እህቶች ምር አልገቡት ነው። በምንድን ነው የሚጫወትብን? ይልቁንስ በእናንተ ነው የሚጫወተው። እውነት ካወቃችሁ ከነቃችሁ ንቁ ማለት ነው። ቃቃ የተጫወተባችሁ በእናንተ ነው እንጂ በሩታ ኦዲንሶች ደግሞ ተንከባከቦ ነው የሚጠብቃቸው። ለምን እንደምታውቁ ለምን እንደሆነ ታውቃላችሁ። ሩታዬ በፍቅር በጣም የሚወዳት ከሚሊዮን በላይ የሚወዳት ወዳጅ አላት ማለት ነው። እና አብረሽ ማለት ደግሞ በሩታ የተከበበ በሩታ ያበበ ልጅ ነው ማለት ነው። እና በጣም ነው ክብር የሚሰጣቸው ሩታ። ይህም ለአብረሽ ኦዲየንሶች ክብር ትሰጣለች፣ አብረሽም ደግሞ ለሩታ ኦዲየንሶች ክብር ይሰጣል። እንደዚህ መናናቅ የሚባል ነገር የለም። ባይሆንስ እናንተ ጋር ነው ያለው ማለት ነው። ብዙ ነገር ልታደረጉ ነበር እናንተ አላማችሁ፣ ብዙ ነገር ነው የምታስቡት፣ ግን ያንን ነገር ደግሞ አይሳካላችሁ ማለት ነው። ለማንኛውም አብረሽኛ ቢናገረንም ምን መስሎ አይታየንም። እህታችን ነው ወንድማችን ናቸው። መቼም አንለያየቸውም። እነሱም ደግሞ መጥፎ ነቀር ቢናገሩ ጅስ ወንድማቸው የሆነ ነገር ቢሰድባቸው ቢደበድባቸው፣ አብተታቸው ትጥሉታላቸው አትጥሉ ትምርኮ ተወዱታለት ዋ ለምን የእናታችሁ ልጅ ስለሆነ። አብረሽም ደግሞ እንደዛ ነው የምንወደው። ሮታንም ደግሞ እንደዛ ነው የምንወዳት፣ እንደዛ ነው የምናከብራት። ግለኝነት እናንተ ተማሩ፣ ለእናንተ ትተናል ማለት ነው። ምክንያቱም ባሌና ምስት እየለያያቸው ግለይነት አውጥታቸው አይደለም የምታደንቁት እሱ እንደዚህ እንደዚህ የምትሉት ማለት ነው። እና ህብረት የሚባል ነገር ስለማታውቁ ነው እናንተ ማለት ነው። ቤተሰብ ጋር ሰው አብራችሁ አብራችሁ እራሱ የማትኖሩ ሰዎች ትመስሉኛላችሁ። እንግዲህ በቤተሰቡ ውስጥ አብሮነት አንድነት ተባብሮ ያደረ ሰው እህትና ወንድም ያለ ሰው ደግሞ በተለይ ደግሞ በባልና ሚስት መሀል እንደዚህ አይነት ነገር ባሰሩ መልካም ይመስለኛል። እኛ ለእኛ ችግር የለውም ማለት ነው። አብረሽ የፈለገ ነገር ይበለን፣ ለምን አይደለም የቃላት ጥሩ ወይም ንግግር ሳይሆን የቃላት መጥፎ ቢደረደርብን እንኳን አብረሽን አንጠላውም ማለት ነው። አብረሽም ደግሞ ሲጠፋ ሲያጠፋ፣ እኛ ደግሞ በስድብ በቁጣ እያረግን ልክ እንደ ወንድማችን እንደ ቤተሰባችን ከጥፋትህ ተመለስ ብለን ቅጥቅጥ እያረግን ነው የምንመልሰው እንጂ ጥሩ ነው ሂድበት ቀጥልበት፣ አንተ ጀግና፣ አንተ አንበሳ አንለው። ምክንያቱም አንድ ወንድም ሲያጠፋ በቁጣ በስድብ በተለያዩ ነገር ትመልሱላቸው። እኛ አንድነትን ነው የምንማረው ከብርሽና ከሩታ ጋር ማለት ነው። ፍቅር የመስረት ነው የምንፈልገው እንጂ ዛሬ ወደናቸው ነገ ልንተዋቸው አይደለም። ሲያጠፉም በአጠፉት ልክ ሰድበን ተቆጥተን እንድንመልሳቸው በደስታቸውም ጊዜ ከነሱ አብረን ደስ በፍቅር ደስ የሚል ጊዜ እንድናሳልፍ ነው እና አብርሽ ባላየው ነበረ ቢቆጨኝ እኔ ማለት ነው ስላየውት ነው እኔ ይሄን ነማክል ደረቴ ነፍጭ ማውራው ማለት ነው። አብርሽ ለሰው ልጅ በጣም ክብር ያለው ነው። እናንተ እንደምታስቡት አይደለም። ባይሆንስ የሌለበት ቆሻሻ አምጥታችሁ አትጣሉበት ማለት ነው። እዚህ ጋር አደነቅ ነው እያላችሁ ማለት ነው መጥፎ ስም እንዳሰጡት ማለት ነው። እና እናንተ አድናቂ ሳትሆኑ ጠላት ናቸው ማለት ነው። የሚያደንቅ ሰው እንደዚህ ነገር አይልም፣ እንደዚህ ነገር አይናገርም። ለማንኛውም እኔም እናንተም አላ ሀይረ ነገር ይስጠን፣ መልካም ያድርገን መጨረሻ ችንን ያሳምርልን። እንግዲህ እናንተ ለመናገር እኛ ደግሞ ለማስረዳት ያካነ ባይ ባይ